ይለያል፣ ይለያል። የዛሬው ያበደ ያበደ ቪዲዮ ነው። ጨረቃዎቹ እንደምታዩቸው እንደ ጨረቃ እያበሩ እየደመቁ እንደ ፀሐይ ፍክት ፍክት ክት ብለው መጠዋል ማለት ነው እና እንዴት ነው የሚያምሩት? ወይኔ ከአይን ያወጣቸው። በቃ የሆነ ለማየት ራሱ ማለት ነው ፎቶቸውን ራሱ ለማየት የሆነ የሚያሳሱ ልጆች ናቸው ከምነግራችሁ በላይ ና ዛሬ ለሀይሚ ዛሬ ለሀይሚ በጣም በጣም በጣም ልዩ ቀን ነው። ትልቅ ሰርፕራይዝ ነው እና በእርግጥ ሰርፕራይዝ የተደረገው ብሩክ ብቻ ማለት ሀይሚ ብቻ ሳትሆን ብሩክም ነው። ና እንደምታዩዋቸው በባህር ዳርቻ መርከብ ላይ የሚገርም የሚገርም ሮማንቲክ የሆነ ቀን እያሳለፉ ይገኛሉ እና ሀይሚ ቡራ ትናንትና የነበረውን ቪዲዮ አይታችኋል። ትንሽ ያው በሰው ሀገር ትንሽ ከባድ ፕራንክ ነበረ። ከባድ ነው ያው በሰው ህግ በሰው ሀገር ህግ ነው የምትመሩት ምናምን ነገር እንደ ኢትዮጵያ አይደለም። ብዙ ነገር ብቻ ስለበዛ ሊታሰር ነውም የተባለ ወሬ ሰምቼ ነበር። ኢንፎርሜሽን ስለሱ የምማወራችሁ ነገር ይኖራል። ከዛ በፊት ግን ደስታዬ ነው ሊገልጽላችሁ የመጣሁት ዛሬ ማለት ነው። ሀይሚና ቡራ እንግዲህ ፈካሹ ክትክትክት እያሉ በቃ በደስታ እየዘለሉ በደስታ እያበዱ ወይኔ፣ እንዴት ነው የሚያምሩት! ቃል አጣው በቃ እንደንዴ የእውነት ይንብላቸው ደስታ ሲመጣ ማለት ነው። የሆነ የምታወሩት ነገር ይኮላ ታተፍባቸዋል አላፋችሁ ይተሳሰራል። ና ምንም ቃል የለኝም። አለባበሳቸው ስታይላቸው በጣም ደስ የሚል ቅርርብ፣ ደስ የሚል ትውውቅ፣ ደስ ይሄ ጉዞ ማለት ነው። በጣም ትልቅ ታሪካዊ ታሪካዊ ጉዞ ነው። እንዲሁም ደግሞ በጣም ፍቅራቸው እንዲጨምር በጣም እንዲቀራረቡ በጣም እንዲተሳሰቡ አንዳቸው ለአንዳቸው ያላቸውን ቦታ በደንብ ያዩበት ሁኔታ ነው ብዬ ነው የማስበው። አንዳቸው ለአንዳቸው ያላቸውን መተሳሰብ፣ መከባበር ያላቸውን ክብር በእውነት ነው ምላችሁ። ከምንም በላይ ና ሃይሚዬ እኔ እንጃ፣ ዓለም ላይ ያሉ ደስታዎች በሙሉ ይገቡሻል። ያሳለፍሽ መከራ አለ፣ በቃ ከካሜራ ጀርባ ብዙ ነገሮች አሉና፣ በዛ ሁኔታ ውስጥ ነሽ አልፈሽ፣ ዛሬ ላይ እዚህ ጋር መብቃትሽ ከብሩከ፣ ያቺ ቀን ያገናኘቻችሁ ቀን በጣም የተባረከች ናት። በጣም በቃ የምትወደድ መቼም የማንረሳት በቃ ማለት ተመልካችን ባለውለታችሁ ነው ብዬ ነው ማስበው። በቃ የመጀመሪያ መነሻችሁ ሀሳባችሁ፣ ያው ሁሉ ነገር ከፈጣሪ ነው የሚመጣው እሱ ሲፈቅድ ነው የሚሆነው የሚሳካው። ግን መጀመሪያ ሀ ብሎ አብረው በሆኑ የሀይሚንና አይሚን የብሩክ ይቅርታ፣ የአብርሽና የሩታ ፍቅር በጣም በሰዓቱ ያስቀና ነበር። በጣም የነበራቸው ነገር የነበራቸው መተሳሰብ፣ የነበራቸው መቀራረብ በጣም የሚገርም ስለነበረ ሀይሚን እና ብሩክን ደግሞ አይተን ዋው እነዚህ ልጆች አንድ ላይ በሆኑ። ገና እነሱ ገና ሳይተዋወቁ ራሱ ሳይግባቡ ምንም ሳይሉ ፎቶቸው ሁሉ ቲክቶክ ላይ በሀገር ምድሩ በቃ ፖስቷቸው ነበር እና ብዙ ሰዎች አብረው እንዲሆኑ ይመኙ ነበር። ይሄ ነበር መነሻው። ከዛም እነሱ እኛ እየደገፍ ናቸው ስንል አለንላችሁ ስንላቸው እነሱም እየቀጠሉበት መጡ ለዛሬ ደረሱ ስለዚህ ዋናው ደስታችን ይሄ ስለሆነ እኛ ባልነው መንገድ ተሳክቶልን አንድ ላይ በሆኑ አንድ ላይ ያምራሉ እያልን ብዙ ነገሮችን ስንል ነበርና ተሳክቶልን፣ ዛሬ ላይ አንድ ላይ ሆኖ ሀይሚም ደስተኛ ሆና ብሩክም ደስተኛ ሆኖ፣ ብሩክ በምርጫው ሳይሳ በቃ ሳይጸጸት፣ ሀይሚም በውሳኔዋ ሳትጸጸት እዚህ ጋር በመድረሳቸው በጣም በጣም ደስ የሚል ነገር ነው። ለተመልካች ትልቅ ምስጋና ይገባል ብዬ ነው ማስበው። አንዷ እኔም ነበርኩኝ የምሬን ነው። ገና ሲመጡ ሀ ብሎ ገና አንድ ብሎ ሲጀምሩ የምከታተላቸው አብሬያቸው ቪዲዮ እኔ እንጃ እንዴት ልበላቸው። ስለ እነሱ ቪዲዮ መስራት የጀመርኩትኝና በፊት ነው እና ዱባይ ላይ እንግዲህ ጥሩ ቀናቶችን እያሳለፉ ይገኛሉ። ትናንትና ሀይሚን ስትሳደቡ የነበራቸው ልጆች አላችሁ። እኔ በሰሯት ቪዲዮ ራሱ ገብታችሁ ብዙ ነገሮችን ስትጽፉ ነበር። አንዳንድ ሰዎች ያው ከስንዴ መሀልን ከረዳዳ ይጣፋም አይደል? አንዳንዶቻችሁ ለምን ሀይሚን በጣም የምትሰድቧት ሰዎች አላችሁ። የወንድ ጥማት አለባት ወንድ ይዛ ትመጣለች ሁሌ ያለ ወንድ መስራት አትችልም እንዴ ምናምን የምትሉ ሰዎች አላችሁ። ብዙ እህቶቼ ደግሞ በኢንስታግራም ላይም የጻፋችሁ ልዩ ልጆች አላችሁ፣ ዩቲዩብ ላይም የጻፋችሁ ልዩ ልጆች አላችሁ እና ብሩክን እንደዚህ አይነት ፕራንክ አታድርግ በሉት፣ ሀይሚንም እንደዚህ አይነት ፕራንክ አታድርግ ይበሏት። ለምን በየቦታው በየአካባቢ በየመቀመጫው በየሆቴሉ በየበቃ በእያንዳንዱ እንቅስቃሴያቸው ካሜራ ስላለ የሰው ሀገር ህግ ነው። ስለዚህ ብሩክ ሊታሰር ይችላል። ይሄ ነገር መቆም መቻል አለበት። በቃ ሀገር እስኪገቡ ለመዝናናት ነው ሄዱት። ተዝናንተው ጥሩ ጊዜ አሳልፈው ራሳቸውን አዳምጠው እርስ በርስ ተግባብተው ተዋውቀው በደንብ ነው መመለስ ያለባቸው እያላችሁም በእናትሽ ንገሪያቸውም እያላችሁ የነበራችሁ ልጆች ነበራችሁ። በጣም ብዙ ቴክስት የጻፋችሁ ቮይስ ያደረጋችሁ ልጆች ያላችሁና እኔ ሀይሚን ብዙ ጊዜ አላገኛትም ከስንት አንዴ ነው ስደውልላት፣ የምታነሳው ምክንያቱም ቢዚ ስለሆነች ማለት ነው። በቴሌግራም ላይ የምደውልላት ና፣ ቢዚ ስለሆነች እኔ ይህንን መልእክት ፈጥኜ ለማድረስ አልችልም። ለማንኛውም ግን ያው እነሱ በደንብ ያውቃሉ ብዬ አስባለሁ። አብሯቸው የነበረው ልጅም ያው ስለእዛ ስለሚኖር ስለ ህጉ ስለ ሀገሪቱ ነገር ሳያውቁ ምንም ኢንፎርሜሽን ሳይኖራቸው አይሄዱም ብዬ ነው የማስበው። ስለዚህ እነሱ ያለውን ነገር ሁኔታውን አጣርተው ራሳቸውን መጠበቅ ይችላሉ፣ መጠንቀቅ ይችላሉ ብዬ ነው ማስበው። እኔም ተናገር ያለው ህጉም ብቻ ሳይሆን በቃ ያልሆነ ነገር ሊፈጠር ይችላል። አንዳንዴ ከባድ ነው፣ ብቻ ከሀገር ሲወጣ ብዙ ነገሮች አሉና በስነ ስርዓት ነው የሆነ በተረጋጋ ሁኔታ ሊዝናኑን የሄዱት። በቃ ተዝናንቶ ይምጡ። ፕራንኮ ይደርሳል ኢትዮጵያ ሲመጡ ብያለሆን ምና ይህንን ነገር ልል እችላለሁ እና ብዙዎቻችሁ እንግዲህ በጣም የእነሱ ሰላም መሆን እያንዳንዱ እንቅስቃሴያቸውን እየተከታተላችሁ ትገኛላችሁ። ና እንኳን ደስ ያላችሁ ማለት እፈልጋለሁ። ይሄ ይሄ ውጤት ይሄ አንድነት ይሄ ፍቅር ይሄ መተሳሰብ ይሄን ነገር በቃ ለመምጣት ብዙ ዋጋ ተከፍሏል። ሀይሚን ብዙ አልቅሳለች፣ ብሩክም ብዙ ጊዜ ተጎድቷል። ብዙ ነገር ሆኗል፣ ብዙ ነገር አሳልፏል። ግን ደግሞ አልጋ ባልጋ የሆነ ነገር የለም፣ እመኑኝ። ወደ ኢትዮጵያ ሲመለሱም ያው ያሉ ነገሮች አሉ፣ ኢንፎርሜሽን የሰማቸው ነገሮች ቀደም ያለውረም፣ ግን ደግሞ ፈጣሪ የፈቀደው ነገር ይሆናል። በሰዓቱ እና በጊዜው ይስተካከላል። ምንም አይነት ፈተና ቢመጣባችሁም ሁለታችሁ እጅ ለእጅ ከተያይዛችሁ፣ ማንም ሰው የምሬ ነው ሊለያያችሁ አይችልም። ሮዛ አይታችኋት ታችኋታል አይደል? ባንዴ በቀኝ ኝኝ ብላ ተናጭታ ተናክሳ ጮሃ ጮሃ ጮሃ ጮሃ አሰ ላይ ብሩክ ላይ ሀይሚ ላይ እንዳያችዋት ጮሃ ጮሃ ምንም አላደረገችም። ሀይሚና ብሩክ ብሩክ ይበልጥ እንዲቀራረቡ፣ ይበልጥ እንዲዋደዱ፣ ይበልጥ እንዲተሳሰቡ ነው ያደረገችውና ጮሃ ጮሃ አንድ ነን በቃ ከኛ ማንም አይለየንም ብለው ሁለታቸው በመተሳሰባቸው ሀይሚም ደግሞ ጭቅጭቋን ወይም ደግሞ የሆነ እሱ ጥፋተኛ አጥፍቷል፣ እሷ አጥፍታለች ምናምን መባባሉን ትታ በቃ እኔ ልሸነፍ ብላ ተሸንፋ ሮዛ ስትመጣ ሮጣ ነው የሄደችው ብሩክ ጋር። ስለዚህ የሄዷ ጥሩ ነው። አያችሁ? አንዱ ሲሸንፍ አንዱ ሲያሸንፍ አንዱ ሲ በቃ የሆነ እንደዚህ ሲሆን ነው ጥሩ። አንዱ ሳት አንዱ ውሃ እየሆነ ነው እንጂ ሁለታቸው ምን ለምትገቡ ከሆነ ምንም አይነት ሕይወት የሚባል ነገር አይኖርም። ና ይበልጥ አቀራርባቸው ነው የሄደችው። ስለዚህ ጮኋ ጮኋ ጮኋ በቃ ሲደክማ ጸጥ ነው ያለችው። ኢቨን ብሩክን ራሱ ተከትለው እንደምትሄድ ፕሮሰስ እንዳስጨራረሰች ምናምናም ነገር ስትናገር ነበረ። በእርግጥ አታረገውም ማለት አይደለም ታረገው ይሆናል። ቡታጅራ ድረስ ራሱ ተከትየው ሄዳለሁ ምናምን እያለች ነበር። ኤንዌይስ ግን ምንም ያመጣችው ነገር የለም። ይሄ የሆነበት ምክንያት ብሩክና ሀይሚ አንድ ስለሆኑ እጅ ለእጅ ስለተያያዙ ነው። ሌላ ምንም አዲስ ነገር ኑሮት አይደለም። ና አሁንም ሌላ ፈተና ሊመጣ ስለሚችል እጅ ለእጅ ተያይዛችሁ ይህንን ፈተና መወጣት ማለፍ ነው ያለባችሁ። ደካማ እንዳትሆኑ አደራ እላለሁ። ደግሞ ተመልካቾችም የጨረቃ ፋሚሊዎች እንኳን ደስ ያላችሁ እየተንከባከባችሁ ያለንላችሁ እያላችሁ ሲያለቅሱ እያለቀሳችሁ፣ ሲደሰቱ እየተደሰታችሁ፣ ሲያዝኑ እያዘናችሁ፣ ሲከፉ እየተከፋችሁ፣ ሁሉንም ነገር በደስታም በሀዘንም ሲከፋቸውም ደስ ሲላቸውም ከጎናቸው ያልተለያችሁ ብዙ ሰዎች ብዙ ነገር ሲያወሩባቸው ከጀርባ ያን ወሬ ሳትሰሙ ሀይሚ ብሩክ ወደፊት ቀጥሉ እያላችሁ እስከ መጨረሻው ታግሳችሁ ለቆያችሁ ለቆማችሁ ሰዎች ከልብ ደጋፊ ለሆናችሁ ለጨረቃ ፋሚሊዎች ይሄ ቀን ደርሶ እንግዲህ በማየታችን በጣም በጣም እድለኞች ነን ብዬ ነው ማስበው። እንኳንም ደገፍናቸው፣ እንኳንም ከጎናቸው ሆንን። እኔም ማይጸጸተኝ በቃ እነሱን በመደገፌ እነሱን በማበረታታቴ እነሱን ለማበረታታት ጊዜን በመፍጀቴ ስለነሱ በመሰደቤ በተለይ ቲክቶክ ያላችሁ ሰዎች ብዙ ነገር ተብላችኋል። በጣም በጣም ብዙ አይነት ስድብ ተሰደባችኋል። እኔ እንኳን ብዙ ቲክቶክ ላይ የለውም፣ ግን ደግሞ ያው ብገባም ስለነሀይሚ ስለነብሩክ ሲወራ ቁጭ ብዬ ሰማለሁ፣ ደስ ይለኛል። እና ብዙ ነገር ሆናችኋል። ስለዚህ እንደዚህ የተባላችሁበት ነገር ደግሞ ፍሬ አፍርቶ ስታዩት ደግሞ በጣም ደስ የሚል ነገር ነው። ስለዚህ ከነብሩክ ከነሀይሚ በላይ ደስታችሁ የናንተ ነው ና የእኛም ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለ። ጨረቃዎቹ ዛሬ በሚገርም ቪዲዮ ይመጡልናል። በጣም ትልቅ ሰርፕራይዝ ነው። ይህንን እንደ ስታይል ለመግለጽ ነው የመጣው። ታይሚ ብሩክ በቃ ወደፊት ወደፊት ማንም አያስቆማችሁ። ማንም ያልሆነ ያሉ ነገር ብሎ ከመንገዳችሁ ዞር ሊያረጋችሁ አይችልም። መንገዳችሁን ቀጥሉ፣ አለንላችሁ ለማለት ነው። በማታው ቪዲዮ እስክንገናኝ ሰላም ቆይልኝ። ወዳችኋለሁ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። እኔ ዜና ጥሩ ዜና ይዤ ስመጣ ደስ ብሎኝ ማለት ማውራው ይጠፋብኛል ግን ቢያንስ አበረታቱኝ። በቃ ላይክ፣ ሼር፣ ሰብስክራይብ አድርጉት ምንም የሚከፈልበት ነገር ስላልሆነ ይህ ሰው ደስታ የምትፈልጉ የሀይሚ ቡራ ትክክለኛ አድናቂ ወዳጅ የሆናችሁ ሰዎች ይህ ማለት ምን ማለት እንደሆነ ትረዱኛላችሁ ብዬ አስባለሁ። ስለዚህ ዝምብላችሁ አትለፉኝ፣ ሰብስክራይብ አድርጉ። ወዳችኋለሁ።